ዋውዋውዋው ጋሽዬና ሙሽዬ ተገናኙ። የሀይሚ አባት እና የብሩክ እናት ተገናኙ። ሰላም ሰላም፣ ውድ ተመልካቾች እንዴት ናችሁ? ደህና ናችሁ? ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቶች፣ ሰብስክራይብ አድርጉ እና ጋሽዬ አደናቅሽ ነኛል አደናቅነሽ ነኝ። ቆንጆ ነሽ፣ ቆንጆ እናት አለ አለ። ስለዚህ ቆንጆ ነኝ በይ እና ልክ ነው። አንድ ሰው ራሱን ጥሩ ቦታ ካላስቀመጠ ዝቅ ካደረገ ማለት ነው ሰዎችም እንደዚህ ዝቅ አድርጎ ነው የሚያዩ። እና በጣም ፈታ አድርጎ የጋሽዬና የብሩኬ እናት ተገናኙ። በጣም ደስ ይላል። ደስ የምል ፕሮግራም ነው። እናቶችን ተገናኙ። ይህን ሰሞን ምርጥ እያደረጋችሁ ነው። የሀይሚ እናትም አመጣችሁት ከብሩኬ ያስተዋወቃችሁ ሌላ ቀን ደግሞ የሀይሚ እናት እና የብሩኬ እናት ይገናኛሉ ማለት ነው። በነገራችን ላይ አንድ ሀገር ላይ ሆኖ አንድ ከተማ ላይ ሆኖ አይተዋወቁም እንዴ? ማለት ግን እኮ ላይተዋወቁም ይችላሉ፣ አይን በአይን ላይተዋወቁም ይችላሉ። እንደሚመስለኝ ብዙ ራራቃሉ አልመስለኝ። ብሩክ እና አንድ ከተማ ላይ ይመስለኛል። በጣም ደስ ይላል። በጣም ደስ ደስ የሚል ነገር ነው። ቤተሰቦቻችሁን ማስተዋወቅ በጣም ደስ የሚል ፕሮግራም ነው። ለምን ጥሩ ነው፣ ለእናንተም ነጻነት ይሰማል። ብዙ ነገር ነው። ከእናንተ በላይ ደግሞ ሲታጠፉ ቤተሰባችሁ ተመካክሮ እናንተን ይቆጣሉ። ስለዚህ በጣም ደስ ይላል ማለት ነው። እና ደስ ይላል፣ ደስ ይላል፣ ደስ ይላል። ምሽል ጋሽዬን እናስተዋውቃለን እያሉ ነበረ ትላንትና። ግን ተሳክቷቸዋል፣ አገናኙት። ጋሽዬ ፈታ አደረጋቸው። ፈታ የሚል ሰውዬ ነው ግን ደስ ይላል። ጋሽዬ ፈታ ይላል ያወራል፣ በጣም ደስ ይላል። ያው እና ሀይሚ ቅማማ በሱ ወጣ ነው። ሀይሚ እኮ በጣም እግዚአብሔር ሀይሚ እኮ ከና ሁሉም ማለት ነው። በጣም አራዳ ነች። በጣም ምን አይነት እንደምሰራ እራሱ ታውቃለች። በጣም አራዳ ነች። ከና አርባ፣ ከና አብሪሽ፣ ከና ኤፋ ሁሉ ትበልጣለች። ለምን አራዳ ነች። ምን እንደምሰራ ታውቃለች። ምን በጣም የምትገነስብ ከእድሜ በላይ ትንሽ የሆነችው ከእድሜ በላይ የምታስብ በጣም እውነት ቅመማ አላት። እውነት ነገሮችን አቀምማ ነው የምትመጣ። እና ብሩኬም የበሰለ ልጅ ነው፣ የተረጋጋ ልጅ ነው፣ ጸባይ ያለ ልጅ ነው። ለሴት ልጅ በተለይ ለእናቱ ያለ ክብር በጣም ልዩ ነው። እናቱን የሚወድ ወንድ ደግሞ ሴቱን ወደ ራሱ ወደ እሱ ስትመጣ ሴት እንደዚያው ሪስፔክት ይኖራል ማለት ነው ለምን የበሰለ ልጅ ነው። በጣም የበሰለ ልጅ ነው። በእውነት እግዚአብሔር አይቀይራችሁ። እንደዚህ እንድትሄድ ለብዙ ወንድ ማለት ነው እናቱም በመሙረድ ለብዙ ወንድ አርአያ እንድትሆን እንፈልጋለን። አንተ የምከታተሉ ለሴት ልጅ ሴት ልጅ እንዴት እንደምትረዳ እንዴት መንከባከብ እንዳለ ሁሉ ብዙ ሰው ከአንተ ይማራል ማለት ነው